አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? እንደምናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ሰላም ብያለሁኝ። እኛ በስደት ላይ ያለን ነው፣ ሀገር ላይ እያባሉን ነው። ሰላማችንን ሀገራችንን አላህ ያብዛልን እላለሁ እና ለማንኛውም

አንዲቱ ከሽከርከራ እንዲትልሶሽ እነግርሻለሽ። አንቺ ብርሃን ከበዝህ ነው፣ በእንትና ጉዳይ ሄድሽ። ቢስሚላህ ረህማን ረሂም ረስ ደሞልጥፍ አይነው ና፣ ያው እንግዲህ የእናንተ አስተራቂ እሱ ነበረ። እሱ ደሞ ስለተቀማ ዛሬ በእሱ ጉዳይ ትንሽ ስጋ እንደ መርፌት ወጋ ተብሎ የለው ድሆን ውስጥ ነው ምንድን ነው ምን እሺ ነው ምን እሺ ነው ፕራንክ ከሆነ ያስለቅስሻል አሁን ብታለሽም አይምርሽም አውቂ አውጋውል በላይ ዘርግተሽዋል እንዴ ምንጣፍ ማለት ነው ኦሮ አልሐምዱሊላህ ረብ አልዓለሚን ስሚንት ብሉ የራክመኩም አላ የራክመኩም አዋህ በሉ። ነገርኩ እንዲያው እንግዲህ ዛሬው ብሩክን እንደው አጓጉል ደባ ላይ እንደው አናዳ በዚህ በጨጎፉ ራሱ ላይ ወይዋ ቢፈሰስ በፊት ነው ቢፈሰስ እንግዲህ ፍቅር ነው እና እንግዲህ ዝርግት ይላል። ፍቅር ነው፣ ፍቅር ነው፣ ፍቅር ነው፣ ፍቅር ነው፣ ፍቅር

ሸዋ ብሏል። እና እንደዚያ ነው እላችኋለሁ ወገኖች፣ እያየሁ ላይክ በሸረሰ ገባገባ በሉና መቶ ሺህ አስገቡን እንላለን። ይሄ ነው ዛሬ ያለን አንደኛና ሁለተኛ አጀንዳ። ሸርሸርሸርሸርሸር እያደረጋችሁ ላይክ ላይክ ላይክ ላይክ በማድረግ ገባገባ በሉ። ሸር ላይክ ሸር ላይክ ሸር ላይክ እያደረጋችሁ እስ ገባገባ በሉ። ገባ ገባ ገባ ገባ ገባ ገባ በሉ እስኪ፣ ታብ ታብ ታብ ታብ ታብ ታብ እያረጋችሁት ወገኖች፣ እንደም ይሄን ይመስላል ዛሬ የመጣሁበት አንድ አጀንዳዬ። ያው ገባ ገባ በሉ፣ ሸር ሸር ሸር እያረጋችሁ ሸር ላይክ፣ ሸር ላይክ፣ ሸር ላይክ እያረጋችሁት ግቡ። አሃ እንዴት ተለመደው ማለት ነው። እንዴት ተለመደው? ይሄ ነው ዛሬ አንድና ሁለተኛ አጀንዳ ያለኝ እንደው ይሄና ይሄ ብቻ ነው። ያው ላይኳን እንዲያረሷት በላይኳን እንግዲህ በእናንተ ላይ ያው እንዴት ተማማነ ነው እንግዲህ ላይኳን ታብታብ ታብታብ እያረጋችሁ እንደዛ

የኔማሮች እንደዛ ነው የሚባለው። ሰመካነ ሰላም እያንቻው እሽ ገባሽ እኮ ነሽ የገባሽ የገባሽ ነሽ። እና ነው ያው በላይ ተበሻል በሰበስከላይ ገባገባ በሉ። ያው ትንሽ እኔንም አሟሟኛል። ዱአ አድርጉልኝ። የእህት ዱአ ጥሩ ነው። ዱአ ዱአ አድርጉልኝማ። የእህት አንድ ዱአ ጥሩ ነው። እስቲ ላ ይፈርጅሽ በልኝ። ወላሂ ሳምንት ብር መከሪ ስታይ ነበር፣ ግን አልችልም አልችልም። ና ምን የቀረነው መና ሸምተናን በላለ። እስቲ ቆይ የኔ ጌታ ያ ረብ ፈረጀክ፣ ፈረጅ፣ ፈረጀክ። ያ አላህ ፈረጅ፣ ፈረጅክ። የእኔ ጌታ የአረብ እና እኔ ይመስላለሁ። ዛሬ የመጣሁበት እንግዲህ ወገኖች እንደተለመደው ላይክ ሰብስክራይብ በማድረግ መቶ ሺህ ከታቶ ብያለሁ። እንግዲህ ነግሬያለሁ። ዛሬ በዚህ ቪዲዮ ብቻ ነው መቶ ሺህ ማግኘት የሚገባብህ የማገኙበት የሚፈልገው መቶ ሺህ ለመግባት አሁ መቶ ሺህ በዚህ ቪዲዮ ብቻ ነግሬያችኋለሁ። እንግዲህ አላችሁ በኩርኩም ነው የምላችሁ።